በማርች 23 2017፣ ከቀኑ አራት ሰዓት አካባቢ ሳቶራ ቤርቶቫ መኪናዋን እየነዳች ላይቭ ገባች። ነገር ግን ይህ ውሳኔ አሳዛኝ ጣጣ ይዞ መጣ። ቪኬ የሩሲያኖች ሶሻል ሚዲያ ፕላትፎርም ሲሆን በሀገሪቱም ብዙ ዜጎች ይጠቀሙታል። ሳቶራም ለተመልካቾቿ ላይቭ መግባት አሪፍ ሀሳብ መስሎ ስለተሰማት ላይቭ ገባች። ሳቶራ ስትነዳ በተደጋጋሚ ስልኳን ስትመለከት ነበረ። ነገር ግን በአንድ ጊዜ ስልኳን ለረጅም ደቂቃ ዘቅ ብላ መመልከት ጀመረች። ብዙዎቻችሁ እንደምታውቁት እየነዱ ስልክ መጎርጎር ዓይን ላይ ጨርቅ አስሮ ከመንዳት አይተናነስም እና ይህም አባባል እውነት እንደሆነ ትረዳላችሁ። ከደቂቃዎች በኋላ ሳቶራ መኪናዋን መቆጣጠር ይከብዳታል። መኪናዋም መንገዱን ስትወጣ፣ በዚህ ሰዓት ካሜራው ሲወድቅና የተለያዩ ግጭቶችን እንሰማለን ሳቶራ ከአንድ ባስ ጋር ነበር የተጋጨችው። ለዛም ነበር ቀጥታ ስርጭቱ የተቋረጠው። በዚህም አሳዛኝ አደጋ ሳቶራ ሞተች። በባስ ውስጥ ተሳፍሮ የነበሩት ተሳፋሪዎች ግን ብዙ ጉዳት አልደረሰባቸውም ነበረ። በዚህ ታሪክ ላይ ብዙ ማብራሪያዎች የሉ ከዚህ ቪዲዮ ውጭ ቪዲዮም መኪና ስናሽከረክር ስልካችንን ማየት እንደሌለብን ያስተምረናል። ምክንያቱም በሰከንዶች ውስጥ ያላሰብነው ነገር ሊፈጠር ስለሚችል ነው። እናንተም የራሳችሁንም ሆነ የሰውን ህይወት መቅጠፍ ካልፈለጋችሁ ስትነዱ ስልካችሁ አትነካኩ። በ2013 2005 ነበረ። ሜክሲኮቷ ተጽዕኖ ፈጣሪ ቫለሪያ ማርኬዝ በፀጉር ቤቷ ውስጥ ነበረች። እሷም በቀጣዩ ቲክቶክ ላይቭ ስትሪሟ ስርጭት እየተዘጋጀች ነው። ነገር ግን ያላወቀችው ነገር መጨረሻዋን እየቀረጸች እንደነበረ ነው። ቫለሪያ በምትሠራቸው የውበት አጠባበቅ ቴቶሪያሎች ብዙ እውቅና አግኝታለች። እሷም የዕለት ተዕለት አኗኗሯን ለተመልካቾቿ ታሳይ ነበረ። ነገር ግን ከካሜራው ጀርባ ቫለሪያ ስለ ደህንነቷ ፍርሃት አድሮባት ነበረ። እና በዚች ቀን ፍርሃቷ እውነት ሆኖ ያርፈዋል። የቀጥታ ስርጭቱ ሲጀምር ቫለሪያ ፒንክ አሳማ መሰል ነገር ይዛ ትታያለች። ከትንሽ ሰከንዶች በኋላም እየመጡ ነው ብላ ለተመልካቾቿ ተናገረች። እሷም ለመጡ ሰዎች ማንነቷ ማን እንደሆነ ተናገረች። እነዚህም ቃላቶች ለተመልካቾቿ የተናገረችው የመጨረሻ ቃላቶች ነበሩ። ከሰከንዶች በኋላም ማንነታቸው የማይታወቁ ሰዎች ወደ ውበት ሳሎኑ መጥተው ያለ ማስጠንቀቂያ ተኮሱባት። የላይፍ ስርጭቱም ቫለሪያ ስትገደል በቀጥታ አስተላለፈ። ካሜራውም አንድ ሴት መታ እስክታነሰው ድረስ እያስተላለፈ ነበረ። በሚያሳዝን ሁኔታም ቫለሪያ በዚህ አደጋ ሕይወቷን አጣች። የሃሊስኮ ክልል ጸጥታ አካላቶችም ግድያውን ፌሚሳይድ በሚለው ፈረጁት። ይህም የተባለው ጾታ ተኮር ግድያዎች ሲፈጸሙ ነበረ። ፖሊስ ብዙ ጥረቶችን ቢያደርጉም በዳዩ ግን እስካሁኗ ቀን ድረስ አልተያዘም። የቫለሪያም መሞት በሜክሲኮ የሚፈጸሙትን ፆታ ተኮር ግድያዎችን በግልጽ ያሳየናል። ሜክሲኮ በፆታ ተኮር ግድያዎችም ከላቲን አሜሪካን ሀገራቶች ትበልጣለች። የሰው መብት ተሟጋቾችም ወንጀለኞችን ለምን ሜክሲኮ እንደማታሰር ጠይቀዋል። እና የቫለሪያም ላይፍ ስርጭት እሷን ለመጨረሻ ጊዜ በሕይወት ያየንበት አጋጣሚ ነበረ። በጁላይ 21 2017 አብዱላ ሳንቼዝ በኢንስታግራም ላይ ላይቭ ገባች። እህቷም ከኋላ መቀመጫ ላይ ትታያለች። ይህም የላይቭ ስርጭት ዘግናኝ ነገርን ያስመለክተናል። ይህችም ቀን እንደ ማንኛውም ቀን ኖርማል ነበረች። የ18 ዓመቷ አብዱላ የ14 ዓመቷን እህቷን ጃክሊንን እና ሌላ የ14 ዓመት የጃክሊን ጓደኛ ካሊፎርኒያ ከሚገኘ ቤታቸው ወሰደቻቸው ከዛም ሶስቱም ስቶክቶን ወደተዘጋጀው የጃክሊን የማረጋገጫ ስነስርዓት እየነዱ ማቅናት ጀመሩ። ቀጠሮ በማግስቱ ቢሆንም እነሱ ግን በዚህ ቀን ለመሄድ ተዘጋጅተዋል። በመንገዳቸውም ዘፈን ከፈቱ። አብዱልያም እየነዳች ቢሆንም መጠጥ መጠጣት ጀመረች። ይህም ውሳኔዋ ትልቅ ጸጸት ውስጥ የሚከታት ሆነ። አብዱልያ መጠጥ ከጠጣች በኋላ ላይቭ ገባች። በላይፉ ላይም ተሳፋሪዎቿን ስታሳይ ነበረ። እንደ አንዳንድ ምንጮችን ከሆነ ስትነዳ እጇን ከመሪው ላይ እያነሳች ካሜሮን ስትመለከት ይታያል። እህቷና ጓደኛዋም ቤልት አላሰሩ ነበረ። ከጥቂት ሰከንዶች በኋላ አብዱላያም የምትነደው መኪና በኃይል ታዞሯለች። ይህም መኪናውን እንዲገለበጥ አደረገው። መኪናውም ተገለባብጦ አንድ ሜዳ ላይ ቆመ። ጃክሊን ከመኪናው መውጣት ብችልም ልትተርፍ ግን አልቻለችም። የእሷ ጓደኛ ግን ልትተርፍ ችላለች። ይህም አደጋ ከተፈጠረ በኋላ አብዱላ ስልኳን አንስታ የሞተችውን እህቷን መቅረጽ ጀመረች። በቪዲዮ ላይም እህቴን ገደልኳት ዕድሜ ልክ እንደሚፈረድብኝ ያውቃለሁ አለችና ቪዲዮውን አቁማ ለ911 ደወለች። አብዱልያም እንደተናገረችው በፖሊስ ውስጥ ተይዛ ዘክሮ በማሽከርከር የሰውነት በማጥፋት ስድስት ዓመት ከአራት ወር ተፈረደባት ነገር ግን በእስር ቤት በነበረ አዘባይ በሴፕቴምበር 2019 አንድ ዓመት ከግማሽ ከታሰረች በኋላ በአመክሮ ተለቀቀች ነገር ግን ከወራቶች በኋላ በዛው ስቶክቶን ኤክስፐር ባደረገት አድጋ ከሌላ መኪና ጋር ተጋጭታ በድጋሚ ታሰረች የጃክሊን ጓደኛ ብዙ ጉዳት አልደረሰባትም እችም የጃክሊን ጓደኛ ኢንተርቪው ላይ ስትቀርብ ስለ ጓደኛ ጃክሊን ሁሌ መልካም ነገር ነበር የምትናገረው። ለኤቢሲ የዜና ተቋምም ከአብዱላ ይልቅ የላይፍ ስርጭቱ የተላለፈበትን ተቋም ነበረ ጥፋተኛ ያለችው። ነገር ግን ስህተቱ የማንም ሳይሆን የአብዱላያ ነበረ። በአሁኑ ሰዓትም አብዱላያ በእስር ትሁን የት ትሁን የሚታወቅ ነገር የለም። ያም የላይፍ ስርጭት የወንጀሉ ፈጻሚ ማን እንደሆነ በግልጽ ያሳየናል። በቼክ ሪፐብሊክ ይህቺ ቀን ፀሐያማ ነበረች። የ22 ዓመቷ ኒኮል ባራሶባ ፌስቡክ ላይ ከጓደኛዋ ጋር ላይቭ ገባች። ይህችም ሴት መጨረሻዋን እንደምትቀርጽ አላወቀችም ነበር። ኒኮልና ጓደኛዋ ቤና ከሚባል ቦታ እየተመለሱ ነበር። እነሱም ኦባንስ በተባለ የፍጥነት መንገድ ላይ ናቸው። በሚሄዱበትም ሰዓት ኒኮል በስልኳ ቀጥታ ስርጭት ጀመረች። እሷና ጓደኛዋም የሚያወሩትን ነገር እየቀረጸች ነበረ። የእነዚህም ሴቶች መኪና በፍጥነት ነበረ ሲሄድ የነበረው። ከሰከንዶች በኋላም መኪናው ከቁጥጥር ውጭ ሆነ። በዚህም ሰዓት የኒኮል የፊት ገጽታም በአንድ የተቀያየረ። መኪናውም ከድንጋይ ኮንክሪት ጋር በመጋጨት ተገለባበጠ። ስልኩ ቢወድቅም የላይፍ ስርጭቱ ግን እየተላለፈ ነበረ። ለረጅም ደቂቆችም ቀጥታ ስርጭቱ ተላለፈ። ቀጥታ ስርጭቱ የህክምና አካላቶች በቦታው እስኪደርሱ ድረስ እየቀረጸ ነበረ። እነሱም ነበረ ቀጥታ ስርጭቱን ያቋረጡት። ኒኮል በዚህ አደጋ ህይወቷን ስታጣ መኪናውን የምታሽከረክረው ጓደኛዋ ግን ከፍተኛ አደጋ ቢደርስባትም ልትተርፍ ትችላለች። በዚህም አደጋ ሹፌሯ ትታስራ ትታስር ለህዝቡ ምንም ይፋ የሆነ ነገር የለም። በላይፍ ስርጭቱም እንዳየነው አደጋው በስታይ የተፈጠረ እንጂ ሌላ ምንም የተለየ ነገር እንደሌለው ለመመልከት ቀላል ነው። ኒኮልም ሞቷን በቀጥታ በተመልካቾቹ አስተላለፈች። የኒኮልም ታሪክ ህይወት እንዴት በአንድ ሊቀየር እንደሚችል ምሳሌ ይሆነናል።